አዴይ እና ደፍ ሊጋቡ ሽማገሌ ለአዴ ሊልክ ስትሰማ ፍቅር ራሷን አዞሯት ወደቀች። ይህማ አይሆንም፣ ውሸት ነው በሉኝ እያለች ራሷን ሲያዞራት ፍቅር ራሷን ሳተች። እንዲሁም ደግሞ የሚያሳዝነው ነገር እንግዲህ ቤዛ ጊንጎን ለገንዘብ ራስ አግተዋለች። ቤዛ እንግዲህ የሰው ልጅ ማሰቃየት እና ገንዘብ መውሰድ ነው ስራዋ። አሁንም ደግሞ ጊንጎን አሳግተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ድቢሰቦች እንደት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በእያላችሁ በሰላማችሁ ብዝት ይበል። ለቻናል አዲስ ጎናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ አደይ ድራማ እንደቀጠለ ነው። አደይ ደስ ደስ የሚል ነገር ይዛ እየመጣች ነው። አደይ እና ዴፍ እንግዲህ ከብዙ መከራና ስቃይ እንግዲህ በኋላ አደይ ና ሰርግ አደይ ና ዴፍ ሰርግ ደግ ሰው ሊጋቡ እንግዲህ እየተባለ ነው ማለት ነው። መጨረሻው ይመር በዚ ላይ እንግዲህ በጣም ራሱን የጎዳ ሰው አለ በአዴይ እና በድፍ መጋባት እንግዲህ ራሱን የሚጎዳው ማን ነው ትላላችሁ? እንግዲህ ማን ነው ትላላችሁ? እንግዲህ በጣም የደከመው እንግዲህ ብዙ ሴራ እየጠነሰሰ ክፉ የተባለበት እንግዲህ አዴል እና አዴል ለመሪያት በጣም ብዙ የሚታገሰው እንግዲህ ያው እንግዲህ እናቃታለን ፍቅር ናት ማለት ነው። ፍቅር እንግዲህ በጣም ብዙ ጥራ ያለች ደክማለች ማለት ነው። በጣም ከእናቷ ጋር እስከምትጣላ በጣም ከወንድሟ ጋር በጣም ብዙ ነገር ነው የደከመችው። እንግዲህ የእሷ አለመርከም ሲገርመን እንግዲህ የዴቭ እና የአደይ አለመርከም። ምክንያቱም የሰው ልጅ እኮ አንድ መከራ አልፎ አንዱ ሲመጣ ቦሎ ሱ ሲሆን ይደራረብ በጣም ይሰለቻል፣ በጣም ተስፋ ይቆርጣል ማለት ነገር ግን አዴ እንግዲህ ተዝ ሆድ ፈተና ወጥታ አሁን ላይ እንግዲህ ዴቭ እናሷ ብልባቸው አንድ ሆኖ ተግባብተው እና ፍቅርን ወደ ውጭ እያወጡ በአንድ ተግባብተው እንግዲህ ዴቭ ሽማግሌ ልልክ እየተባለ ነው ማለት ነው። ዛሬ እንግዲህ ሩማን እንግዲህ በአዴ ምትክ ያው እና ፍቅር ቤት ገብታ ላይ ሰራተኛ እየሰራች ነው። አሹና ሩማናይች መጣለ ብላካ ላይ ሊጋ መታ ነበር አጋጣሚ እንግዲህ አዴ ሌሉ ደግሞ እንግዲህ ማናት ሌዱ መታለች። ያለ ሙሳለም እንግዲህ ሌዱ ቀበጧ ደግሞ ተመልሳለች በሰላም ማለት ነው። ሌዱ እንግዲህ ደግሞ ወንድሜን ታስጨንቀው እያለቻት ነበር። ይህንም ደግሞ ለሩማን ነግራት ነበር። ፍቅር ፊት እንግዲህ ሩማን ደፍና ጀት ትጋቡ ነው እውነት ነው ስትላት አሁን ልንጋባ ነው አለቻት ማለት ነው። ከዛ በኋላ በዴት ጥለች እና እንግዲህ ፍቅር ምን ማለት ነው እያለች እንግዲህ ስጠይቀት፣ አፍታ አዎ ልንጋባ ነው፣ እንግዲህ ዴቭና እኔ ልንጋባ ነው። ሰርግ ልንጠራሽ ነው እንድትጨፈር የለን አለቻት። እንግዲህ ራሷን ስታዋደቀች ማለት ነው። ይሄ ነገር አይሆንም እያለች ብትከራከርም፣ አንቺ አይሆንም ስላሹ ብቻ ይሄ ነገር አይቀርም፣ እንግዲህ ሊሆን ነው ብላ አለቻት ማለት ነው ማለት እንግዲህ እዛም በኋላ ራሷን ሳተች ማለት ነው። ፍቅር ማለት ነው እንግዲህ ቀኑ ቃ ጨለመባት ጨለመባት መድረሰ መውደብ ለቃ አለባት። ፍቅር ማለት ነው እንደም ተገዝ ብላ ነበር እና እናቷ ለምን እንደዚህ ትጫዋች ማትወጪ ማትዝናን እያለቻት ነበር እና ያ ሞተከሷና በጣም መሰማቱ ከባድ ነው እንግዲህ ፍቅር አሁን አልቆረሽ አልቆረጥሽም እንደ ቢያንስ ቀለበቱ ሲደረገው ቆራጭም ይሽ ነበር፣ እና ደቭንና አዴ አይለያዩም። ጠንካ ያሁንም ምናምን ነው ከመጠንካር ሌላ ሌላ አማራጭ የለሽም። እንግዲህ ቤዛ ደግሞ አዴ እና ደቭን ለማለያየት ከቲና ብር ተቀብረ አለያያለሁ ብላ ነበር ማለት ነው። እሱን እንግዲህ አልተሳካላትም። እነሱ ሊከብሩ፣ እሷ ለያያለሁ ስትል እንግዲህ ቤዛ ለብር ትሞታለች።

ቅምጥል እንግዲህ የፍቅር የማይሰራው የለም። ሀይቀን ብዙ ዋጋ ያስከፍላል። እኩማ ሰው ተወደድ ብዙ ዋጋ ይከፍላልና የአባቷን ቤት ሸጣ እንግዲህ ጊንጎን አስለቅቀዋለሁ እያለች ነው ማለት ነው። በጣም ከባድ ነው። ይህን ስትል እንግዲህ ባጉሬ ደግሞ በጣም ነበር የደነገጠው። እንዴት ላ ለወንድ ብላ የአባቷን ቤት ትሸጣለይ? ብሎ በጣም ደንግጧል ማለት ነው። ያው እንግዲህ በራሷ ስለሆነ ብቻ ነገር እየለም የአእምሮ የራሷ ነው። ቤዛ እንግዲህ እየተጫወተችባቸው ጢባ ጢባ ማለት ነው። ሳግታው እሷ እየተዝናናች ትገኛለች። የቤዛ ክፋግ መጨረሻ ምን ይሁን ይ ማለት የሆነ በቃ ወጥመድ ያገባ ወጥመድ ትገባ ላይ ግን ትወጣለች ማለት ነው። ብዙ ወጥመድ ነበር እስከዛሬ ግን አተሰቃይም እሷ አተሰቃይም ራሷ ግን ሰዎችን ደግሞ ታሰቃያለች። እንደዚህ እያረግሽ ማለ ገንዘብ ብላ እንግዲህ ቲንጎ ምስኪን ልጅ ነው። ምን የለው ምን የለው በምን እንደደረሰባት አላውቅም። ያገተችው እና ቤዛው ለገንዘብ ነው። ከዚህ ከሷ ድረማ ምን እንማራለን? እውነት እንግዲህ ሌሊዬ ደግሞ የባቡሬ እናት ጋር በጣም ተግባብተው እንግዲህ የባቡሬ እናት ከነ ሉሊ ሌሊ ጋር አትማሉ ባቡሬ ደግሞ ከሌድ እንግዲህ ፍቅር ሳይዘው አይቀርም። ጠጋጠጋ ጠጋ ጠጋ እያለ ነው ማለት ነው። እንደውም ስለ ሌድ እንግዲህ እናቱ እየመከረቻት ነበር፣ ስለ ኤላ ትቷት እንዴት እንዲሄደ የጠንካራ መሆን እንዳለባት ሁሉ ነገር እየመከረቻት ነበር ማለት ነው። እንግዲህ ባቡሬና ሌድ ደግሞ እንጠብቃለን።